ስምሽ ስመኝ ገብሩ ስመኝ ገብሩ ስመኝ ገብሩ። ይሄው ይሄው መጣ መጣልኝ። ይሄው እሱ ነው። የዝምታ ያባራሪ እሱ ነው ይሄ ኩተቼ እረኛ። የሰላሞቼ እመቤት የሰላሞቼ እመቤት ወንድ ነው ካራክተሩ። እሱ ነው። አይኑ ውስጣት አለ ይጫወተኛል ጣት ውስጥ አይን አለ ያባብለኛል። እህ ትወን አይደለም ግጥም ነው ግጥም። እኔም አልነገርኩት ሚስጥሩን፣ አላውቅም። አይ እየመጣ ብቻ ይጫወተኛል። ምንም ቢያስቅም ያው ጃኒ ይሄን ውጤት ያመጣችው ከዚህ ደረጃ ተነስታ እንደሆነ በማየት ነው ያው ይህ ቻናል እንደዚህ አይነት አስተማሪ እና አስቂኝ ቪዲዮዎች በአንድ ላይ የሚቀርቡበት ነው። ሰብስክራይብ በማድረግ ተዝናንታችሁ መረጃን ጨብጡ እንላለን።